ትችላለች በ ትመጣለች እ አንቺ ከምታኮርፊማ፣ ፀሐይቱ ደቅ ከዋክብት ይርገፉ። እስኪ ይሄ የኔ ገጠት፣ የኔ ንግስት፣ የኔ የልቤ ሰው ንገሪኝ በናትሽ። ረ ተረጋጊ በናትሽ። ደግሞ አልነግርሽም፣ አቶ ዝና ከአንደበትሽ እንዳይወጣ ብሎኛል። የብሩክ መጥፋት ያውቃል እንዴ? ጠፍቶ ቀራ እንዴ? ኤፍራታ ፍራታ ለገንዘብ ስትል ከነመድብል ጋር በመደራደር ማህሌትን አወርዳታለች። ማህሌት ከዝና ጋ ሆና የምትሰራውን ወንጀል እንዲሁም ደግሞ ዝና የሚሰራውን ወንጀል አንድ በአንድ አጋልጣለች፣ አሳልፋ ለፖሊስ እንዲሰጠው እናም ደግሞ መድብል አሳልፎ እንዲሰጠው አድርጋለች። መድብል ከኤፍራታ ጋር ገንዘብ እከፍልሻለሁ በማለት ቀብድ በመክፈል ምን እንደሚሰራ እና ዝና የት እንደሚሆን ከምን አይነት ሰዎች ጋር እንደሚገናኝ ይህ ነገር ለምን ይጠቅመናል ብላ በጠየቀችም ጊዜ ደግሞ ኤፍራታ ይህ ነገር የሚጠቅመን ብሩኬት እንደገባ ለማወቅ ስለሚረዳን እና ደግሞ በቀጣይ ደግሞ በአሁኑ ይህንን ተከፍሎሽ ተከፍሎሽ በትንሹ ከሰራሽ በቀጣይ ደግሞ የምን ያህል እንደምንከፍልሽ ደሞዝሽ ከፍ ይለልሻል ሲሏት ኤፍራታ ኤፍራታ ስራውን አጣድፋለች። ስራውንም እያጣደፈች ማህሌትንም እህቷን የማይሆን ቦታ ውስጥ ከታታ። ማህሌትን ከማጣራት አልፎ ደግሞ ስልኳንም ሰርቃታለች። ምክንያቱም መረጃውን ሙሉ በሙሉ ዝና እንዳትናገሪ ብሎኛል ይብሎኛል ስለ ዝና መናገር አልፈልግም ስትላት፣ በእውነቱ ማህሌት ለኤፍራታ ብዙ ነገር አትነገ አንደኛ ሚስጢሬን አሳልፋ ትሰጥብኛለች ብላ ስለምታስብ፣ በመቀጠል ደግሞ ዝና ማንኛውንም ነገር የሚያደርጋቸውንም ነገሮች አይነግራትም። ስለዚህ ኤፍራታ ደግሞ በእኔ ላይ እሷ ከኔ ቤት ተቀምጣ የኔ ጫና ሆና የኔን እየበላች ነገር ግን ሚስጢሯን አትነግረኝም። እናም ደግሞ ለዛም ስትል በገንዘብም ለማግኘት ስትል እሷ ጀርባ ደግሞ እንድትሰራ ኤፍራታ ተገድዳለች ማለት ነው። አሁን ከመሀል ጀርባ እየሰራች በግልጽ ጠይቃል። ጥምቀት አለች፣ የት ነው የሚሄደው? ምንድን ነው የሚሰራው? ለመሆኑ ታውቅ ያለች ወይ ብላ በተደጋጋሚ ይሰጠየቃት። እኔ አይነግረኝም፣ ግን የሚሰራቸውን ነገሮች በትንሹ ስልክ ሲያወራ ምንም ይሄ ነው ብሎ ባይናገርም ለእኔ ሙሉ በሙሉ ባይነግረኝም ትንሽ ትንሽ እሰማለሁ ያለችውን ፈንጭ ፈንጩን ነግራት አለች። ቤቱም እንዳልተሸጠ ስታውቅ ያለሽ ይሄን ነገር ማነኝ ነገረች ስትላት፣ ራሱ ዝናና የነገረኝ ቤቱ እንዳልተሸጠ እርግጠኛ ነኝ ትላለች። መሰብሰብ ያለባትን መረጃዎች ለመድብል ለእነ መድብል እና ደግሞ ለብሩክ የሚረዳውን ነገር ሰብስባለች። እንግዲህ መሐሌትን እሷ ደግሞ የትነሽ ትላታለች። መሐሌት ደግሞ ከዝና ጋር ተነጋግራ፣ ዝና በሉላ መጥፋት በጣም ተበሳጭቶ ና በናፍቆቷ ስለተጎዳ እንደ አማራጭ እንግዲህ አቶ ወደኝ ምን ያው ሁሉ አድርጌላት እሷ ይሄንን ያህል ለምን ትጠላኛለች? እያለ እያብሰለሰለ ተስፋሲ ጊዜ ቆርጦ ወደ መጠጥ አምርቷል። ጥንብዝብዝ እስከሚል ድረስ እየጠጣ ነበረ። እየጠጣ በነበረበትም ጊዜ ማህሌትን ይጋብዛታል፣ ሊደውልላት እና ነይ ቶሎ ይላታል። ማህሌትም ደግሞ ይህንን ነገር በመጠቀም የተለያዩ መረጃዎችንም እንዲሁም ደግሞ ዛሬውኑ ውኑ ከሱ ማጸንሼ ነው ማድረው ይጠቅመኛል፣ ገንዘብ አገኛለሁ በማለት ማህሌት ከሱ ጋር ብዙ ጥቅሞችን የምታገኝ መስሏት፣ ቅድስቴ ቤቱን እያጸዳች የሳምንት ጽዳት ሶፋውን ገፋፍታ እያጸዳች ተወዳጅ የብሩክን ቲሸርት ታገኘዋለች። የብሩክ ቲሸርት ደግሞ ደም ነክቶት ነበረ። ይህ ማለት እንግዲህ ብሩኬ ምን ሆኗል እያለች ቅድስቴ ታለቅሳለች። ምን አድርገውት ነው ጋሼ በደህናው አይደለም በሚል ብሩክ በደህናው እንዳልጠፋና እንዲሁም ደግሞ እሱ ከመሰወሩ በፊት ድብደባ ወይም ደግሞ የግድያ ሙከራ እንደተደረገበት በራሱ ቤት በገዛ ቤቱ ቅድስቴ አውቃለች። ቅድስትም ይሄንን ነገር በመያዝ ወደ ፖሊስ ጣቢያ አምርታለች ለፖሊስም ጋሼ እንደዚህ እንደዚህ ሆኗል። ከዚህ በፊት እንደዚህ አይነት ነገር ገጥሞኛ ያውቅም ነበረ ከመሰወሩ በፊት ደግሞ ከሰዎች ጋር የግድያ ሙከራ እንደደረሰበት አውቃለሁ። ቲሸርቱ ደም በደም ሆኖ አግኝቼዋለሁ በማለት አሳልፋ ትጠቁማለች። ጥቆማ አሳልፋ ትሰጣለች። ለሞገስን ከዚህ ቤት መቀመጥ አስጠልቶኛል። ሁልጊዜ ከቤት እየተቀመጥኩኝ ወደ ውጭ መውጣት ትፈልጋለሁ። ኬክ እፈልጋለሁ በማለት ሞገዝ ወደ ውጭ ይዟት እንዲወጣ አድርጋለች። ሞገዝ ወደ ውጭ ዟት ወጥቶ ተዝናንተው፣ ዳጣን እፈልጋለሁ፣ ዳጣን ጥራልኝ፣ ናፍቃኛለች፣ ዳጣ ማየት እፈልጋለሁ ስትለውም፣ ዳጣ፣ ችግሩ እኮ ዳጣን ብጠራት እሱ ተከትሏት ይመጣል። ዝና እሷን የሚከታተል ይመስለኛል። አይደለም፣ እሷን ቀርቶ እኔንም የሚከተለኛል። ስለዚህ ዳጣ ብትቀርብን ሲላት፣ እኔ ዳጣን ማግኘት እፈልጋለሁ፣ ካየኋት ቆይቻለሁ፣ አሁን እፈልጋለሁ አለችው። በቃሉ ላየ እያልሽ ይሆናል አንቺ ለአንቺ ያልሽው ንግስቷ ያለችው ይሆናል፣ በማለት የፈለገችውን ነገር በድፍረት እሺ ቢያገኘንስ ብትል አይዞሽ፣ ምንም አያመጣም፣ እንግዲህ እንሄድ፣ ሹልክ ብለን ወጥተን ሹልክ ብለን እንመለሳለን፣ በማለት ዳጣን ጠርተው ተያይዘው ወደ ኬክ ቤት ይሄዳሉ። ኬክ ቤትም ሞገስ፣ አሁን እንዴት ልንከፍል ነው በቂ ብር አለ? እሱም ሉላም በቂ ብር እንዳልያዘች ትናገራለች። ሞገስ እኔ እየተከታተለን የሚመስለኝ ዝና የሚባል ሰውዬ በስልኬ ስለመሰለኝ ስልኬን ከቤት ጥቼው መጥቻለሁ። ስለዚህ አይከተለንም በማለት እግሩን ዘርግቷል። ሉላም ደግሞ በቃ ችግር የለውም በቃ አሁን በቂ ገንዘብ ባሊስም ባኒዝም እኔ ኤቲኤም ካርዱን ስለያዝኩት ኤቲኤም ካርድ በእፍራታ ማህሌት ጋር የሚጠቅማትን መረጃዎች ስታሰባስብ፣ ለመሆኑ ማህሌት ይሄ ሰውዬ ምንድን ነው የሚሰራው? እናም ደግሞ የብሩክ ቤት መሸጡን እሱ ብቻ ለምን የሚያውቅ ይመስልሻል? እያለች ጥቃታለች። ማህሌትም ደግሞ ኤፍራት ግን አልገባኝም። ዛሬ ለምንድን ነው ይህንን ያህል ጥያቄ የምጠይቅኝ? ይህንን ያህል አንቺ ልጅ ከጀርባ እየሰራሽ እየመሰለኝ ነው ትላለች። ኧረ ይቅር ይበልሽ፣ እኔ ማንደስ አደለም። የሚጠቅምሽን ጀብድ ያለው ስራ እንድትሰሪ ስለዝና እንድታጣሪና፣ አንድ ሰው እኮ እኔ እኮ የምትሰሚኝ ከሆነ በተደጋጋሚ ከዝና ጋር ተጣበሺ። ሞገስን ከመግደል ይልቅ እሱም በፍቅር ላፎ አድርገሽ የራስሽ አድርገሽ

ከሉላ እንድታርቂው እና ሉላን ሙለሱ አሳልፈሽ ከምሰጪ አንቺ ይህንን የመሰለ ሰው ባለ ሀብት ነው፣ ገንዘብ አለው፣ ደስ የሚል ሰው ነው። ይህንን ሰው ለምን አሳልፈሽ ትሰጫለሽ እያልኩኮ በተደጋጋሚ እመክርሽ ነበር፣ ስምተሽን ከሆነ ስለዚህ ስለ ዝና ማጣራቱን እኔ ብጠይቅሽ አሁን ምን ችግር አለው? ይህንን ነገር የማጣራልሽ እኮ ደግሞ የምጠይቅሽ እኮ ደግሞ ለራስሽ ነው። ነገ ጧት አንቺ ባሌ ብለሽ የምታገቢው ሰው ጋር ስትሄጂ ስለሚውልበት ቦታና ስለ ስራው ካላወቅሽ እንዴት ነው የምትገቢው? በማለት አምታታታለች። ማህሌትም አንድ በአንድ ስለ ዝና የምታውቀውን ለዚህ ነው እንዴ ለዚህማ ከሆነ አሁን ልክነሽ መጠየቅ አለብኝ በማለት የጠየቀችውን እሱንም እያጭበረበረችም እያለችም የጠየቀችውን በሙሉ ለኤፍራታ ነግራታለች። ኤፍራታ መረጃዎችን አሰባስባ በስልክም ከቤትም ሆና መረጃዎችን እያሰባሰበች እነ መድብል ጋ እያወራች እየተነጋገረች ነበር። ዝና ስለቤቱ ቤቱ መሸጥ እና አለ መሸጥ ለምን እንዳልተሸጠ እና ለምን እሱ ብቻ እንደሚያውቅ ነግሮሻል? ስትላትም እኔ ይህንን ነገር አልነገረኝም። ዝና አንዳንድ ጥያቄዎችን የምጠይቀውን ጥያቄዎች ሙሉ በሙሉ አይመልስልኝም። እሱ እንዳውቅበት የሚፈልገውን ነገር እንዳውቅ የምፈልገውን ነገር ብቻ ስለሆነ የሚያሳውቀኝ ይህንን ነገር አልነገረኝም ትላታለች። ዳጣ የሞገስን እና የሉላን ፍቅር ስታይ ሞገስን እኔም አሁንስ መጣ በሳ ማርያም በማለት ትነግረዋለች ሞገስም ደግሞ የውን ልጅ ዳጣ ለመሆኑ ግን ያ ልጅ ከቤት ያለው ልጅ እንዴት ነው ናታን ጋር እንዴት ናችሁ ለምን ናታንን አትጠብሹም ይላታል ዳጣም ደግሞ እኔ እንደዚህ አይነት ነገር አላውቅም በእርግጥ ልጁ ጸዴ ልጅ ነው ትላለች ዳጣ ከእሱ ጋር ወደ ፍቅር እየገባች እንደሆነ አመለካከቷ ለእሱ ያላት አመለካከት አድናቆት ገረም እያለበት መጥቷል ሞገስም ደግሞ ይህንን ያህል ካደነቅሹና መልካም ልጅ ከሆነ ለምን አትጠፍ ሺውም። ይላታል አንቺ እንደዚህ ሆነሽ አይችሻልም እንዳጠቁ ተቀይረሻል። እያየሽ ከሆነ ራስሽን ተፍ ተፍ ብለሽ ሌሎች ሳይወስዱብሽ ለምን የራስሽ አታደርጊም በማለት ይመክራታል። እሷም ደግሞ አይሞገስ ታሪኩ በጣም ብዙ ነው። እኔ ይህንን ነገር በሞክር ታጠፋኛለች ልጅቱ አደለም ቀርቶ እንደዛ አድርጌ ይቅርና ወደ ራሴ አምጥቼ ይቅርና እንደዚሁም አብሬውም ስለተቀመጥኩኝ አብረንም አንድ ማዕድ ላይ ምግብ አብረን ስለበላን ሁሉ እኔን የግድያ ሙከራ የምታስፈራራብኝ ሁሉ ናት እያለች እንደተማረረች በአብጌ ናታንን መውሰድ ብፈልግም ቀላል እንዳልሆነና እና በህይወት የፈርሜ እንደሆነ ብላ ትነግረዋለች። ግን ከናታን ፍቅር እንደያዛት ምልክትና ደግሞ ውዴታ እንዳላት ለሞገስ ትነግረዋለች። ማለት ባላሰበችው ሰዓት ምሽት ላይ ዝና ይደውልላታል። ለእሷም ደግሞ ለእሷ ይሄ ነገር ተአምር ነው። ብዙ ጊዜ የምት የምትመኘው እሱን አጠጥታም ይሁን በምሽት አታላ ከሱ ጋር አሳስታ ከሱ ጋር እንዲሳሳት ካደረግኩ በኋላ ወደ እኔ ይመጣል የሚል አመለካከት ስላላት ዝናን እንደምንም ለማሳሳት ብዙ ጊዜ ትሞክር ነበር። አሁን መጠጥ ጠጥቶ ጥንብዝብዝ ብሎ እፈልግሻለሁ ብሏት ነበረና ወደ ተቀጣጠሩበት ቦታ ትሄዳለች። እሱም ደግሞ እየጠጣ አንቺም ጠጪ በማለት መጠጥ ጋብዛታን የመጠጥ ግብዣ አቅርቦላታል። እሷም አ

ከዝና ጋ ጥም ብለው እሱም ሚስጥሩን የደበቀው ሚስጥር ሁሉ እንዲሁም ደግሞ ማህሌትን ቀን ቀን ከሚያየት የተለየ ሴት እንደሆነችበት እና ሉላን እየመሰለችው እንደሆነ እንዲሁም ደግሞ ሉላ በድለኛለች። ሉላ ያን ሁሉ አድርጌላት ንግስት አድርጌ ይዣት ከድታኛለች። ከኔ ይልቅ ያን ነው የምትፈልገው እና ለምን አንቺም ባልሽ ትቶሻል፣ እኔም ደግሞ እሷ ትታኛለች። ለምን በቃ እኔም አንቺ እንስማማን በማለት ዝና ለማህሌት በስካር መንፈስ ሆኖ የፍቅር ጥያቄ አቅርቦላታል። ይህም ተአምር የሆነባት ማህሌት ደግሞ ዝና እንደዚህ ምርጥ የምትሆን ከሆነ በቃ መጠጥ ጠጣ ሁልጊዜ እንዴት እንደሚያምር ብላለች። ቀን ቀን አንቺ ውሻ ዞር በይ ከፊቴ የሚላ ሰውዬ አሁን ደግሞ ምሽት ላይ በመጠጥ መንፈስ ውስጥ ሆኖ የተወለወለ ጥይት መስለሻል፣ ልዩ ነሽ ብሏታል። ማህሌት ከጧት እስከ ማታ እንደዚህ ከሆን ግን ከጧት እስከ ማታ ጠጣልኝ እስክትል ደርሳለች። ማህሌትም እሱን ጥንብዝብዝ ካደረገች በኋላ አብረ ጥንብዝብዝ ብለው ወደ ሆቴል አምርተዋል። ኤፍራታም ደግሞ በጣም አምሽታለች። ከዚህ በኋላ እኔ ለአከራይ ወቅት አምሽታና ወቅት ላፊ መግባት ለአከራይ ጥሩ ስላልሆነ አከራይ ስለምትናገረኝ ስለዚህ አሁን ቦታውን መያዝ አለባት በጊዜ የምትገባ ከሆነ ትገባለች፣ የማትገባ ከሆነ ደግሞ እንድትሰተር በማለት ለማህሌት ተደውልላታለች። ማህሌት ለመሆኑ እኮ መሽቷል አውቀሽ ዋሎች ሰዓቱን ከምሽት እኮ ስድስት ሰዓት ሆኗል የትንሽ ለመሆኑ ስትላትም ብታውቂ ያለሁበትን ቦታ በማለት ሰርፕራይዝ፣ እናም ደግሞ ዛሬውኑ አዳሪን ጸንሸል ነው የማድረው አንድ ሆቴል ነን ብላ ታበስራታለች። ኤፍራታ ሁል ጊዜ ከሱ ጋር ሁኜ ከግድያ መንፈስ ውጭና ይልቅ የራስሽ ለማድረግ ሞክሪ ስትላ ስለነበረ ማህሌትም በቃ የሀሰት መግርኝ የነበረው ነገር ሆኗል አሁን ከዝና ጋነኝ ስለዚህ ትንና ስታማክራት ኤፍራታም ደግሞ ለራሷ መረጃዎችን እያሰባሰበች ማህሌት ይልቁንም እንደዛ ከም ታደርጊ ለምን መረጃዎችን አትሰርጊም? ምን እንደሚሰራ ለማወቅ ያህል ለምን ስልኩን ኪሱን የሚሆን ስልኩን ለምን አትሰርቂውም? በርበሬው በማለት ማህሌትም ደግሞ ተሸወደች። ማህሌት በተደጋጋሚ ክፋት ቢኖራትም ሞኝና ቂል እንደሆነች እናውቃለን። ማህሌትም ኤፍራታ ያለቻትን ሙሉ በሙሉ ግልብጥ አድርጋ በስውር እንኳን ሳታደርግ ሳታቅማማ ኪሱን ፈትሻ እንደምንም ብላ ከስልኩ ስልኩን ከኪሱ አውጥታዋለች። ዝናን ግን ስልኩን ከዝና ኪስ ማውጣት በጣም ቀላል አይደለም፣ ከባድ ነው። ይሄ ሰውዬ እንደ አህያ ሲራገጥ ስለሚውል ማታም ምኝታ ላይም እንደዚሁ እየተፈራገጠና እየተራገጠ ነው የሚያድረው። እንደምንም ብላ ስልኩን ለመስረቅ ችላ እና ስልኩን አውታ ነበረ። ግን ደግሞ ልትከፍተው ስትሞክር ደግሞ በኮድ የተቆለፈ ነው። ይህንን ስላልቻለች አለኝ ያለችውን የቀራትን አማራጭ ደግሞ አይኑን በመግለጥ በአይኑ በግንባሩ የሚከፍት ስልክ ስላለ ያን ዘዴ እየተጠቀመች ነበር። ዝና ይህንን እያደረገች ነቅቶባታል። ለመሆኑ ምን ሲባል እና በየት በየት ብለሽ እንዴት ብለሽ ከኔ ጋር መጣሽ? በማለት ዝና አንገቷን አቋታል። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ።